ጤና ይስጥልን። ኢትዮ ፎረም መፍትሔዎች ነን። የኢትዮጵያ አዲስ ዓመት ከገባ ሁለተኛ ወሩን ጀምረናል። ጉድ ሳይሰማ መስከረም አይጠባም የሚያስብለውን ተረት እንባ ሳይሰማ ጥቅምት አይገባም በሚል ብንቀይረው ብልጽግና መሀረብ ይዞ ሲያነባ መክረሙን እማይ ማድረግ እንችላለን። እነሆ ሰሞኑን ከወደ ብልጽግና ጎራ ለቅሶና ዋይታ በስቶ ተሰማ። በስተ መጨረሻም ለሰባት ዓመታት ህዝብን እያስፈጁ ሲያስለቅሱ የነበሩት ግፈኞች ተረኛ አልቃሾች ሆነዋል። አብይ አህመድ ተባብረው ተነሱብን ብለው የጀመሩትን ለቅሶ ሳይጨርሱ ታዬ አንቀጸ ስላሴ በዓለም መሪዎች ፊት ጠላቶቻችን ተባብረው ተነስተውብናል እያሉ ለቅሶውን ወደ ተባበሩት መንግሥታት አዳራሽ ወስደውታል። የታየ እግር ኒውዮርክን ሲለቅ ጌዲዮን ጢሞቴዎስ ለአንቶኒዮ ጉተሬስ በጻፉት ደብዳቤ ጠላቶቻችን ከቦ እያስጨነቁን ነው በማለት በለቅሶ የታጀበ ቤቱታ አቅርበዋል። ለማጁ ዲፕሎማት ለጦርነት ተዘጋጅተናል የሚል ግጥም የእኛ ፍላጎት እኮ ጉዳዩን በድርድር መፍታት ነው በማለት ቀይረው ሊያጭበረብሩ ቢሞክሩም የለቅሷቸው ጭብጥ ግን ጠላቶቻችን ተባብረው ሊመቱን ነው የሚል ነበር። ከብርሃኑ ጁላ እስከ አበባው ታደሰ፣ ከሌንጮባቲ እስከ ዲና ሙፍቲ የሚሰማው የለቅሶ ድምፅ ጠላቶቻችን ተባብረው ሊመቱን ነው የሚል ነው። የተከበረውን የአማራ ህዝብ በግላጭ የሚሳደቡት ተመስገን ጥሩ ነህም ህዝቡን እንደ ተላላኪ ሊያቀርቡት የሞከሩትም ከሌሎች ጋር ተባብሮ ተነሳብን ብለው ነው በዚሁ ሳምንት ጠቅላይ ሚኒስትር አብይ አህመድ ባለ ሀብቶችን ሰብስበው በደናው ዘመን የምትሰበሰቡበትና ሀብት የምታካብቱበት በችግር ጊዜ ወደ ዱባይ የምትሸሹ መሆን የለባችሁም። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ጩኸት አያረደንም ሲሉ መደመጣቸው ብቻ ስለወረራቸው የፍርሃት ስለንቦና ብዙ ይናገራል። በብልጽግና መንደር ውስጥ እንዲህ በስቶ የሚሰማው የለቅሶ ድምፅ አንድ መሰረታዊ ጥያቄ እንድናነሳ የግድ ይለናል። ይህም ይህ በአንዴ የተናጥልና የወል ህብረ ዜማና ነጠላ ዜማ ሆኖ የሚሰማው የብልጽግና ሙሾ ምን ቀሰቀሰው የሚል ነው። መልሱ ብዙ አሻሚ አይደለም። በዛሬው ዝግጅታችን የብልጽግና ባለስልጣናት በተናጥልና በጋራ በማሳየት ላይ ካሉት ተስፋ መቁረጥና ከሚያሰሙት ለቅሶ በመነሳት ለዚህ ያበቃቸውን ምክንያትና ከዚህም ጋር ተያያዥ ጉዳዮችን በማንሳት የሀገራችንና የህዝቡን የመከራ ዘመን ለማሳጠር የሚረዱ አንዳንድ የመፍትሔ ሀሳቦችን ማቅረብ ወደናል። በመጀመሪያ የብልጽግና መሪዎችን ለቅሶ የቀሰቀሰውና የአባባሳውን ጉዳይ በአጭሩ እንመልከት። የሀገሪቱን የፖለቲካ ሂደት በቅርብ ለሚከታተልና ለሚያስተውል ሁሉ የብልጽግና ለቅሶ በፍጥነት ከቁጥጥር ውጭ እየወጣ ባለው የኢትዮጵያ ፖለቲካና ከዚህም ጋር ተያይዞ ከተወሰደበት የኃይል ሚዛን ብልጫ ጋር የተያያዘ እንደሆነ ለመገንዘብ አይቸግርም። ከቅርብ ጊዜ ወዲህ በመታየት ላይ ያለው የፖለቲካ እድገት በፖለቲካውም ሆነ በወታደራዊ መስክ ከባድ የኃይል ሚዛን ለውጥ መከሰቱን የሚያበስር ሆኗል። ይህ የኃይል አሰላለፍ ለውጥ ድንገት የመጣ ክስተት ሳይሆን ደረጃ በደረጃ እያደገ እዚህ የደረሰ ነው ማለት ይቻላል። ነገሩን በጥሞና ለተከታተለ ሁሉ ብልጽግናን ሽብር ውስጥ የከተተው የአሰላለፍ ለውጥ የተከሰተው ከፕሪቶሪያ ስምምነት መፈረም ማግስት መሆኑን መረዳት ይቻላል። ከዚያም በኋላ ትርጉም ያለው ኃይል ሚዛን ለውጥ ያስከተለ ሆኗል። ይህም እውነታ በብልጽግና ውስጥ ከሚገኙ የሰከኑ ወታደራዊ አዛዦች እይታ የተሰወረ አይደለም። በቅርቡ እዚህ አዲስ አበባ ተቀማጭ ለሆነ አንድ ኮሎኔል ባልደረባችን መንግስት ካለፈው ዓመት መጨረሻ ጀምሮ ክስና ለቅሶ ያበዛበት ምክንያት ምን እንደሆነ ላቀረብንለት ጥያቄ የአሰላለፍ ለውጡና የኃይል ሚዛኑ እንዴት እንደተጀመረ ያለውን ትዝብት አጫውቶናል። ለጥንቃቄ ሲባል ኮሎኔሉ ብቻ ብለን የምንጠራው አማካሪያችን እንዳለው፣ መጀመሪያ እጅግ አብዛኛው ህዝብና ከዐቢይ ጎን ተሰልፎ ነበር። የፕሪቶሪያ ስምምነት ከተፈረመ በኋላ ግን ሻዕቢያ፣ የአማራ ልዩ ኃይልና ፋኖ ከመንግስት ተለይተው ብልጽግና ብቻውን ቀረ። በመቀጠልም መንግስት የአማራን ህዝብ ትጥቅ ያስፈታለሁ ብሎ ተነሳ። በከተሞች ተሰባስበው የነበሩትን የአማራ ልዩ ኃይልና ፋኖዎችን ትጥቅ አውድዱ ማለት ሲጀምርም ወጣቶቹ ትጥቃን ፈታን ብለው ጫካ ገቡ። በዚያው ሰሞን መንግስት የአማራ ህዝብ በተለይም ገበሬው ላቀረበው የማዳበሪያ ጥያቄ አሳፋሪ ምላሽ መስጠቱም ህዝቡ ብልጽግናን ከልቡ እንዲጠላው አንድ ተጨማሪ ምክንያት ነበር። ብልጽግና በፈጸመው ትልቅ ስህተት የአማራ ህዝብ ጸረ ብልጽግና አቋምና አሰላለፍ መያዝ ሲጀምር መንግስት ስህተቱን ማረም ሲገባው በህዝቡ ላይ ጦርነት ማወጁ ደግሞ ክልሉን ጠንካራ የተቃውሞ ማዕከል አደረገው። ህዝቡም ጦርነት ያወጀበትን መንግስት ተደራጅቶ ሊገጥመው በመገደዱ አዲስ አይነት የፋኖ ንቅናቄ ተወልዶ በስልጣኑ መጀመሪያ ላይ ያገኘው የፖለቲካ ትርፍ ወደ ኪሳራ ተቀየረ። አሁን ደግሞ ፋኖ ጠንክሮበታል። የኦሮሞ ህዝብ ትግልም ሸዋና አርሲ ድረስ ዘልቆ ፋታ እንደነሳው ቀጥሏል። ትግራዮችም አንሰራርተዋል። በተጨማሪም ራሱ መንግስት በኤርትራ ላይ በከፈተው የፕሮፓጋንዳ ዘመቻ በእርሱ ተጸራሪ የሚቆሙ ጠላቶቹን ሳይወዱ በግድ እንዲተባበሩበት የሚያደርግ ሆኗል። መንግስት እየደጋገመ ተባብሮ ተነስቶብኛል በሚለው እውነት ከሆነ መተባበራቸው ብቻ ቀላል ያልሆነ የኃይል ሚዛን ብልጫ የሚያጎናጽፋቸው ይሆናል። ነገርየው ገና ጅምር ቢሆንም መልክ ያለው ትብብር የፈጠሩ ቀን ግን ወየውለት፣ ብልጽግና የሚያሰኝ ነው በማለት የለቅሶ ምክንያት ከተወሰደበት የኃይል ሚዛን ብልጫ የሚነሳ እንደሆነ ያስረዳሉ። ኮሎኔሉ ወዳጃችን ከኃይል አሰላለፍ ለውጡና መንግስት የኃይል ሚዛን ብልጫ እየተወሰደበት ከመሆኑ ጋር አያይዘው ይህ የብልጽግና ተስፋ መቁረጥና ለክሶስ ለማስከተሉ የሰጡን ማብራሪያ በጣም ትክክል ነው። የኢትዮጵያን ሁኔታ ለሚያስተውል ሁሉ ዐቢይ ቅድመና ድኅረ 2015 ሙሉ በሙሉ የተለየ ሆኖ ይገለጥለታል። በፊት የነበረው የኃይሎች አሰላለፍ ሙሉ በሙሉ መቀየሩን ለመገንዘብም አይሳነውም። ከ2014 መጨረሻ እና ከ2015 መጀመሪያ ወራት በፊት የብልጽግና መንግስት ከባድ ተቋሙ ያጋጥመው የነበረው ከትግራይና ከምዕራብ ኦሮሚያ ብቻ ነበር። ኤርትራን ጨምሮ ከሞላ ጎደል ሁሉም የኢትዮጵያ ክልሎች በደጋፊነት ስለማሰለፉና በቁጥጥሩ ስር አስገብቶ መጠቀሚያው ስለማድረጉ ያለ ስስት የሚናገረው ነገር ነበር። በ2014 መጨረሻ የአማራ ተወላጆችን በተለያዩ ከተሞች ኢመደበኛ እያለ ማሰር ሲጀምርና በ2015 ደግሞ የፕሪቶሪያ ስምምነት ከተፈረመ በኋላ የቆየውን አሰላለፍ የሚቀይር ከባድ ውጤት ተከተለ። ብልጽግና ትግራይን ለማጥፋት የነደፈው የጋራ እቅድ ዳር ሳያደርስ ደርስ ክዶኛል ያለው የኤርትራ መንግስት ራሱን ከዐቢይ ነጥሎ አዲስ ተፋላሚ ሆኖ ብቅ ያለው በፕሪቶሪያ ስምምነት ማግስት ነው። ከዚህ ጊዜ ጀምሮም የብልጽግና መንግስት ከአብዛኞቹ ወዳጆቹ ተቆራርጦ አጋር አልባ ሊሆን ተገደደ። ብዙም ሳይቆይ ብልጽግና እንደ ስጋት የሚመለከተውን የአማራ ህዝብን ነጥሎ ትጥቅ ለማስፈታት ጦርነት ካወጀ በኋላም ከክልሉ ህዝብ ከባድ የታጠቀ ተቋሞ ገጠመው። ብልጽግና ከ2015 ዓ.ም ክረምት ጀምሮ በአማራ ህዝብ ላይ ያወጀው ጦርነት ለሁለት ዓመታት በብልጽግና ጀማሪነትና በህዝቡና ፋኖ ተከላካይነት ከተካሄደ በኋላ እነሆ በሶስተኛው ዓመት መጀመሪያ ትግሉ ወደ አጥቂነት ተሸጋግሯል። የአማራ ፋኖ ብሔራዊ ኃይል ከመስቀል ዋዜማ ጀምሮ ሰሜን ወሎ ላይ በሰነዘረው ማጥቃት በአንድ ምት ክፍለ ጦሮችን የመደምሰስ ችሎታ እንዳለው በተግባር አሳየ። ፋኖ ዘመቻ አደማሊ ብሎ በሰየመው ኦፕሬሽን ወደ ማጥቃት ደረጃ ሲሸጋገር መከላከያው ደግሞ እንኳን መንግስትን እራሱን በበቂው መከላከል ሳይችል ሲቀር የአብይ አህመድ መንግስት የኃይል ሚዛን ብልጫውን እንደተነጠቀ የማያከራክር ሆነ። ይህም በአማራ ክልል ወታደራዊ የኃይል ሚዛንና የጨዋታው ሕግ መቀየር መጀመሩን አበሰረ። ነገር ግን የብልጽግና መንግስት የኃይል ሚዛን ብልጫ የተወሰደበት በአማራ ክልል ብቻ አይደለም። በእነዚህ ዓመታት የኦሮሞ ሕዝብ ትግልም ትልቅ እድገት አሳይቷል። የኦሮሞ ነፃነት ግንባር ሰራዊት የእንቅስቃሴ ቀጠናውን አስፍቶ ሸዋና አርሲ ገብቷል። በቅርቡ ንቅናቄው በአዲስ አበባ ዙሪያ የወሰዳቸው የማጥቃት እርምጃዎች ብልጽግና በኦሮሚያ ክልል የበላይነትና ቁጥጥር እንዳይኖረው የሚያደርገው ዘመቻ እንደቀጠለ በግልጽ የሚያረጋግጥ ነው። በአማራና በኦሮሚያ በኩል እየተጠናከረ ከመጣው የታጋዮች አቅም በተጨማሪ በቅርቡ በኃይል ሚዛኑ ላይ ከባድ ተጽዕኖ የሚያሳርፍ ለውጥ ሁኔታየው ደግሞ በትግራይ በኩል የተከሰተው የፖለቲካ ለውጥና እድገት ነው። የትግራይ ህዝብና ሰራዊት የሁለቱን ዓመታት ጀኖሳይዳዊ ጦርነት በመመከት ሂደት የብልጽግናን ሰራዊት ማንኮታኮቱ በወዳጆቻቸውና ጠላቶቻቸው ጭምር ተመስክሮለት ያደረ ጉዳይ ነው። ይህም ሆኖ ከፕሪቶሪያ ስምምነት በኋላ አብይ ትግራዮችን ከፋፍለው እርስ በእርስ ለማናቆር በሬድዋን ሁሴን መስሪያ ቤት ስር የተሰማሩ ኃይሎችን ማሰለፍ ችለው ነበር። በዚህ የተነሳ አንድ ትልቅ ጸረ ብልጽግና አቅም ከኢትዮጵያ የፖለቲካ አድማስ ለጊዜውም ቢሆን መሰወሩ ሳያንስ ከዛሬ ነገ እርስ በእርሱ መታኮስ ይጀምራል ተብሎ ተገምቶም ነበር። ይሁንና በብልጽግና ሴረኛ ተግባራትና በህወሓት አርቆ አለማሰብ ምክንያት ተዳክሞ የቆየው የትግራዮች ኃይል ጎራ ለየለት በዐቢይ ስር ለማደር የወደደው አዲስ አበባ ከተሞ የነሽ መልስ አብዲስ አሽከር መሆንን ሲመርጥ፣ ተቃራኒው እንደሚያዋጣው የገባውና ከዚህ አገዛዝ ጋር መሻረክ ለትግሉ የተከፈለውን ዋጋ ማሳነስ ይሆናል ብቻ ሳይሆን ለትግራይ ህዝብ እሴቶች አለመገዛትም ነው ብሎ ያሰበው ደግሞ አንድም ከህወሓትና ቲዲኤፍ በኩል አሊያም በገለልተኝነት ቆሟል። ትግራይ ላይ የተበተቡት ሸር የከሸፈባቸው ብልጽግናዎችም በእልህና በቁጣ ተሞልተው በትግራዮች ላይ አዲስ ጦርነት እንደሚከፍቱ በግልጽ መናገርና መዛት ጀመሩ። ይህም ትግራይ ውስጥ ሌላ አዲስ ቁጣን ወለደ። አብይ አህመድ በትግራይ ላይ የጀመሩትን ጄኖሳይዳዊ ጦርነት ለመቀጠል ህልም እንዳላቸው ሲታወቅ ህዝቡና ታጋዮቹ እራሳቸውን ከመከላከል ውጪ አማራጭ እንደሌላቸው ተገንዝበው መንቀሳቀስ ጀመሩ። ይህም አዲስ የመከላከል ጦርነት ዝግጅት እንዲጀመር ምክንያት ሆኖ ፖለቲካዊና ወታደራዊ አመራሮቹ እንዳለፈው ጊዜ ተዘጋጅተው እንጂ ተዘናግተው እንደማይጠብቁትም አሳወቁ። ይህ ሁሉ ከሆነ በኋላ ትግራዮች ካለፉት ሁለትና ሶስት ዓመታት ወዲህ ለመጀመሪያ ጊዜ ጠላታቸውን በስም እየጠሩ በይፋ እስከከመናገር ደርሰዋል። በቅርቡ የትግራይ ወታደራዊ አዛዦች በየተራ ወደ ሚዲያ እየቀረቡ ብልጽግና የትግራይ ሕዝብ ጠላት ስለመሆኑና እነርሱም ከብልጽግና በላይ ጠላት እንደሌላቸው መናገራቸው በትግራይ ውስጥ ብቻ የማይገደብ ከባድ የፖለቲካ ትርጉም ያለው ጉዳይ ለውጥ ሆኖ ተከስቷል። በእነዚህ ምክንያቶች ሁሉ አሁናዊ የኢትዮጵያ ፖለቲካ ሁኔታ በእርግጥም አሰላለፉ የተቀየረበት ብቻ ሳይሆን ሁሉም ጸረ ብልጽግና ታጋዮች በድምር ሲታዩ ከባድ የኃይል ሚዛን ብልጫ የወሰዱበት መሆኑ በግልጽ የሚታይበት ሆኗል። ስለዚህም የብልጽግና ለቅሶ ከተወሰደበት የኃይል ሚዛን ብልጫ የሚነሳና በቅርብ ርቀት ነገሮች ሙሉ በሙሉ ተቀያይረው እያንዳንዱ የብልጽግና ወንጀለኛ በካቴና ታስሮ ለፍርድ እንደሚቀርብ ከማወቅ የመነጨ ለቅሶ ነው ቢባል ልክ ይሆናል። በአሁኑ ሰዓት በኢትዮጵያ ውስጥ የተፈጠረው የአሰላለፍ ለውጥም ሆነ የኃይል ሚዛን ብልጫ እስካሁን ያለው የታጋዮች ኃይሎችና ማህበረሰቦች ቅርርብ ትርጉም የማያወላዳ ቢሆንም በፍጥነት ሊጠናከር የሚገባው ጅምር የፖለቲካ እድገት መሆኑ ግን ሊሳት አይገባውም። ከሁሉም በኩል በቃል የሚሰጠው የተግባር ፍላጎት ማሳወቂያ መግለጫ ወደ ተጨባጭ የወል አቅም ግንባታ እና ተግባራዊ እርምጃ መሸጋገሪያ ድልድይ እንጂ በተጨባጭ መሆን በሚገባው ደረጃ ላይ የደረሰ አይደለም። ከየአቅጣጫው የተነሳው ተቋሙና ሁሉም ወገኖች የገለጹት የመተባበር ፍላጎትና ዝግጁነት ገና ከወዲሁ የብልጽግናውን መንግስት በፍርሃት ያራደው መሆኑ፣ ከዚህም በላይ በፍጥነት ሊጠናከር የሚገባው ነው። ይህ ትብብር ሀገራችን ከገባችበት አጣብቂኝ ትወጣ ዘንድ ከፍተኛ ሚና ሊጫወት የሚችለው ብቸኛ መሳሪያችንና ተስፋችን፣ በቀደሙ ዝግጅቶቻችን እንዳመላከት ነውም ከድህረ ብልጽግና ቀውስ የሚታደገን ቁልፍ መፍትሄ ነው። የፖለቲካ ኃይሎችና የታጠቁ ኃይሎች ትብብር ከብልጽግና ውድቀት በኋላ በሚጀምረው ሂደት ሊያጋጥም የሚችለውን ከባድ የፖለቲካ፣ የሰላምና የህዝብ ደህንነት ችግርን ለማስቀረትና ስርዓት ያለው የሽግግር ሂደት ለማስጀመር ያስችላል። በተለይ በታጠቁ ኃይሎች መካከል የሚፈጠረው ትብብር በቅርቡ ግብዓተ መሬቱ ከሚፈጸመው ብልጽግና በኋላ የሚኖረው ሽግግር ሰላማዊና የተረጋጋ ለማድረግ ትልቅ በርን ይከፍታል። አንድ ወንዝ ማሻገሩ ቀርቶ በየባህሩ እየጨመረን ሙሴያቹ ነይም ብሎ ሰባት ክረምት ካጨበረበረን የአብይ አህመድ አገዛዝ ውድቀት ማግስት በሀገራችን የከፋ ቀውስ እንደማይኖርም ያረጋግጣል። ደጋግመን እንደገለጽ ነው። ኢትዮጵያ ጦርነት ይበቃታል። በሀገሪቱ ውስጥ ያሉ የጥቅምና ያታይ ልዩነቶች በውይይት በመቻቻል አንዱ ለሌላው የመታመን እድል በመስጠት ሊፈቱ የሚገባቸው ናቸው። የፋኖና የኦሮሞ ነጻነት ሰራዊት ድሎች መበራከትና የትግራይ ጀነራሎች በይፋ ከብልጽግና በላይ ጠላት የለንም ብለው መነሳታቸው ከተሰማ በኋላ በአዲስ አበባ ነዋሪዎች ዘንድ የተመለከትነው ተስፋ ከዚህ ቀደም ያላየነው ነው። ኢትዮጵያውያንን ከፋፍሎ እያፋጀ የቆየው መንግስት በእርግጥም የእድሜው ማምሻ ላይ ስለመሆኑ ከዚህ የፖለቲካ ኃይሎች ትብብር በላይ ማረጋገጫ የሚቀርብለት ሊሆን አይችልም። ይህ እንደተጠበቀ ሆኖ በሁሉም ታጋዮች የተገለጸው የትብብር ፍላጎት ተፈላጊውን ውጤት እንዲያመጣ ትኩረት ሊሰጣቸው የሚገባ አጣዳፊ ጉዳዮች ደሞ አሉ። የመጀመሪያው ብልጽግና ባለፉት ሳምንታት በአማራ ክልል የደረሰበትን ከባድ ወታደራዊ ውድቀት ለመቀልበስ የጀመረውን እንቅስቃሴ በጋራ ትግል የማክሸፍ ጉዳይ ነው። ብልጽግና በአንድ በኩል በነ አህመድ ተሰማ አድርጎ የአማራ ፋኖ መሪዎችን ለማጥፋት የያዙትን እቅድ መግለጹ፣ በሌላ በኩል ሌንጮ ባቲ የስበት ማዕከሉ ያለው መቀሌ በመሆኑ በትግራይ ላይ የማያዳግም እርምጃ መውሰድ አለብን ማለቱ ብልጽግና በሁለቱ ማህበረሰቦች ላይ ያለውን ጥላቻ በጦርነት ጭምር ለማስቀጠል የያዘውን ዕቅድ ያሳያል። ከሁሉም የብልጽግና ወኪሎች መግለጫዎች ለመገንዘብ እንደሚቻለው መንግስት፣ አቅም ካለው በአንድ ላይ አቅም ካጠረው በፈረቃ ሊዘምትባቸው እንደተዘጋጀ ግልጽ ሆኗል። በመሆኑም ይህ ዘመቻ ተባብረው ተነስተውብኛል ለሚላቸው ጠላቶቹ የማይተኛው መንግስት በሁለቱም ማህበረሰቦች ላይ ተቃጣ እንደሆነ በመገንዘብ የአሁኑን ዘመቻ በጋራ ትግል ማሸነፍ ለሁለቱም ታጋዮችና ለሚያታግሉት ህዝብ ትርፍ እንጂ ኪሳራ አይኖረውም። በመሆኑም ብልጽግና የከፈተውን ወይም የሚከፍተውን ዘመቻ በጋራ መመከትና በፍጥነት መቋጨት ቀዳሚ ጉዳይ መሆን ይገባዋል። ይህ አጣዳፊ ጉዳይ እንደተጠበቀ በታጋይ ኃይሎች መካከል መፈጠር ያለበት የትግል አጋርነት ሁሉም የሚያስማማ መደበኛ የትብብር ስምምነት የሚገዛ እንዲሆን ማድረግ ችላ ሊባል አይገባውም። ሁሉም ወገን የሚስማማበት የትብብር ማዕቀፍ ሲኖር በስምምነቱ የሚገዛ እንቅስቃሴና መተማመን አብሮ ይፈጠራል። ስለዚህም በአዲሱ አሰላለፍ መቀራረብ የጀመሩት የፖለቲካ ኃይሎችና ንቅናቄዎች ከፍላጎት ማሳወቂያ መግለጫ በላይ ተፈጻሚነት የሚኖረውን መደበኛ ስምምነት በማድረግ ትብብራቸውን በጸና መሰረት ላይ ሊያቆሙት ይገባል። በመጨረሻም በድኅረ ብልጽግና ኢትዮጵያ መፍትሄ የሚሹ አጣዳፊ ችግሮችን ለመፍታት የሚያስችል ፍኖተ ካርታ ማዘጋጀት ይጠበቅባቸዋል። ኢትዮጵያ ታላቅ ሀገር ነች። ብልጽግና በሚባል የጭካኔና የመሀይማን ስብስብ ለራሷ ተቃውሳ መላው የአፍሪካ ቀንድን የማቃወስ ሚና የምትጫወት ሀገር ሆና መቀጠል የለባትም። የሀገሪቱ ልሂቃን በተለይም ደግሞ በተጨባጭ የሕዝቡን ትግል የሚመሩ ልሂቃን ወቅቱን ያዋጀ ፍኖተ ካርታ መንጭተው ይችን ትልቅና ከደካማ መሪዎች ጋር አብራ ለማነስ የተዳረገችን ሀገር ወደ ታላቅነቷ ለመመለስ የሚነሱበት ጊዜ አሁን ነውና ትብብሩን በጸና መሰረት ላይ ለመገንባት ከሁላችንም የሚጠበቀውን አስተዋጽኦ ለማበርከት እንነሳ። የዛሬን አበቃን። ሰላም።